ኃጢአተኛ ኃጢአቱ ያሳድደዋል። በአፋን ኦሮሞ ካለ እኔ 150 ዶላር ከየ ኢንተርኔት ፖሊስ ጣቢያ ሄድልሃል። ባድራሼ ነው የምትመጣው፣ ባድራሼ ነው የምትመጣው። ባድራሼ ሰምታችኋል፣ በኦሮምኛ ባድራሿ እመጣላታለሁ ብሏል። እኔ ሊትራሊ ባድራሻ አመጣለሁ፣ በህግ በህግ በህግ

ከፓኪስታን ኢትዮጵያ ከፓኪስታን የሚሰርቅ ኢትዮጵያዊ እኳንተን ያለው ጌታ ምስክር ነው። ፓኪስታን ፓኪስታን ድረስ ሄደ ተሰርቃል። ኤርትራውያን፣ የለሱ ኬንያውያን፣ ኡጋንዳ፣ ታንዛኒያ፣ ብሩንዲ እንደዚህ አይነት አካባቢ ተለማምደቅ እንደ አህጉሩ ምትሻገሩ አይሻልም። ሩቅ ምስራቅ ፓኪስታን ሱስ ዩር ኦብሰስድ

በአድራሻዬ ይመጣል ፊራኦል በአድራሻዬ መልእክት ሊልክብኝ የት እንዳለ መናገር አይፈልግም ሜቢ ያለውበት እስቴት ብዙ እንድናገር ቦታ አይፈቅድልኝም ስትልም ሰምቻለሁ ስለዚህ ባይዘወይ እኔ መሞት አልፈራም መሞት አልፈራም ባድራሻዋ መጣላት አለው ግን ላልከው የምትፈራውን ህጉን ልክብሀለው እኔ ደግሞ 24 ቀበሌ አይደለም ያለን ያለ 24 ቀበሌ አይደለም ያለ እኔ ታክስ ፔየር ነኝ ስካመር አይደለሁም ታክስ ፔየር ነኝ እኔ ታክስ ፔየር ነኝ ሰርቼ ምኖር ሴት ነኝ ስካመር አይደለሁም እንደውም ኢቭን ሞር ኦፖርቹኒቲ ለመፈመስ እኔ እናንተ ለምፈምስ አሁንም አንተና ዮናስ ሙሉነ ከዚህ በፊት ዮናስ ሙሉነ ያለኔ ፍቃድ ምንም አይነት ኮንቨርሴሽን ሳይኖረኝ ስለ ግብረ ስጋ ግንኙነት ያለኔ ፍቃድ ሰውነቷን ቫዮሌት ማድረግ እፈልጋለሁ ሲል ሪከርዳል። ያለኔ ፍቃድ ያለኔ ፍቃድ ያለኔ ፍቃድ ያንተ ደግሞ የህግ ታሪክ ህግ ማይሌጁ የሄደን ኢትዮጵያ አሜሪካን መንግስት ቢሰማው ማየት እንችላለን ትንላለህ። ኦ ቆይ ግን ስንት መኪና ነው ያለህ? ለምንድነው መኪና የምታሳየው? አዩ ቻ የው ዴይሊ ኤ አይ ሌላ ሌላ ስንት መኪና ነው በቀን የምትገዛው? ትናንትና ነፍ መኪናዎች ሲሄዱ ይኸውላችሁ፣ ፊሮል ዴይሊ ኮንተንት፣ አዲስ ኮንተንት ነው። ኢንስታግራም ፌስቡክ፣ ኢንስታግራም ፌስቡክ መኪናም ሆነ ምንም ምንም ምንም ኤአይ ነው። ከየት ነው፣ የት ነው፣ ወዴት ነው? ተጣርቶ ነው ለኮንሱመር የሚለቀቀው። የኢትዮጵያ ሕዝብ ያምናል የሚያየውን ነገሩ ፍራጅለንት። ለማንኛው በአድራሻዋ ነው መሄድላትና አንተ የዋሸክ ስካም ያረክ ትቀጥላለህ፣ እኔ ፈርቼ ዝም እላለሁ። ህግ ባለበት አገር፣ ህግ ባለበት አገር። ለማንኛውም የአሜሪካ መንግስት፣ አንተ በአንተ ጭንቅላት መንግስት ዮናስ ሙሉ ነው። መንግስት ዮናስ ሙሉ ነው በአንተ ጭንቅላት የአሜሪካ መንግስት ኦሮምኛ ማይሰማ ይመስላል። የአሜሪካ መንግስት ኦሮምኛ ማይሰማ ይመስላል። ዩ ኤ ስ ኤ ስትሉ የነበረውን የምርክን ነበር። ዛሬ ነው ያለው፣ ባድራሻው እሄዳለሁ። ሀብታሙ ሰውዬ አዎ። ኢትዮጵያ የለመደውን ነው። ኢትዮጵያ ንጹሃን ላይ የድሀ ልጆች ላይ የለመደውን የለመደው ዴቭ ሳክስ ላይ የለመደውን እኔ ላይ እኔ ላይ ዴቭ ሳክስ ላይ የለመደውን እኔ ላይ በአድራሼ ሊመጣ ነው። ዝቷል። ምን ሊያደርግ? ሊገለኝ ነው። ምን ያደርጋል? የታባቱ ያቀኛል ነው ሊቀም ይመጣ ሁለቱም ዮናስና ፍራኦል ያረጁ አንበሶች እንኳን የሚነቃቸው አንበሶች ናቸው። ዘለ የለም እንኳን አንበሶ ላይ ሀብታምም የተማረም አይደለም። ከኔ ጋር ማውራት የሚችለው የተማረ ወይ ሀብታም ነው ካለ እሱ የተማረም አይደለም ሀብታምም አይደለም። አይቷል ኢቨን ላይክ ነው። ወንድ ልጅ እኮ ስትራጉሉን መምረጥ አለበት፣ ወይ ይማራል ወይ ብር ይኖረዋል። ሁለቱም አይደለም። እሱ መርስቦ ይሄ እኮ ሰባት ሲደመር አምስት ጣቱን የሚቆጥር የእጅን ጣት ጨርሶ በመናብ የእግሮቹን ጣት የሚቆጥር የተማርኩኝ ነው። ምና ምን የተማርኩ ባይዘው የዛሬ አራት ዓመት ነው። የዛሬ አራት ዓመት ነው። እንግሊዘኛ we guarantee you job guaranteed job tomorrow ምናምን ኢንተርቪው ስራ ኢንተርቪው። የዛሬ አራት ዓመት ነው። የሚኖርባት ቀበሌ አንድ ክሊኒክ፣ አንድ እንትን፣ አንድ እንትን ያለውና አንድ ድራይቪንግ ስኩል የሱ ነበረ። አሁንም ተዘግቷል። ስኩል እና አንድ ዜና ጣቢያ አለ። ኤቭሪባዲ ኖውስ ኢች አዘር የምሬን ቆም እዛ ከተማ ውስጥ ሁሉም ይተዋወቃሉ። ሁሉም በቃ ይተዋወቅ ፋሚሊ ነው ሁሉ እና ኒውስ ሄደው ጠየቁት። እኔም እኮ ዜና ላይ ቀርብ ያሉ ላምጣ ለእኔም ዜና ላይ ቀርብኩት፣ ላሳያችሁ የምሬ ነው ስታውጣው ስጠውጠው ስፒክ ኢንግሊሽ ስፒክ እንግሊሽ ይነ ምሳይ በእውነት የምሬን እኮ ነው። አስራ አምስት ቀበሌ ትልቅ ነው የእኛ ሰፈር፣ አስራ አምስት ቀበሌ። አሁን የእኛ ሰፈር ልጆች ሁላችንም ይታወቃሉ። እዚህ ሲመጡ አውቃቸዋለሁ። እንደዛ ነው ጌም ኦቨር ዳን ናይ አድራሻው ምን ያለቅ ስቴቱን እሱን የነገረን ባድራሻ። ኧረ እያስፈራራኝ ነው፣ አስፈራራኝ። እኔ በእውነት ኢሞሽናል ሄልት ኤፌክት አድርገኛል። ኢሞሽናል ሄልት የምሬ ነው። ነገ ቴራፒስት ጋ ሄጄ እናገራለሁ። ምን ፈለግሽ ባድራሻው አመጣላታሉ እያለኝ ነው። ምን ፈለግሽ ፈረግ አራኒ። ማንንም ከፈጣሪ በታች እኔ ማንንም አልፈረም። ባይዜ የምር ከእግዚአብሔር በታች ማንንም አልፈረም። ግን ምን አለሽ መሰለሽ ምንድነው የነገ ተስፈኞች ናቸው ያላቸው። እኔ ከነሱ ጋር መፈንተን ማለት ተብሮኛል። ተመስዋጮች ከነሱ ጋር እንትን ማለት እና በዛ ላይ ደግሞ ልንገርሽ፣ አንዳንዴ ካለኝ መስመር የኔ የሶሻል ሚዲያ መስመር አለ እኔ ያለውበት እስካሁን የመጣውበት እና እንዲህ አይነት ነገሮች ደግሞ ያስወጡሻል፣ አይከብጡሻል። ሰው እንዲህ እንዲህ አይነት ሰዎችን ንቀሽ መቶ የተሻለ ነው። ስለ ራሴ ነው ማውረው ስለ አንቺ አይደለም። ገባሽ? መናቅ የተሻለ ነው። አንዳንዴ አውቆ የተኛን ህዝብ ህዝብ ተኝቷል። ገባሽ? ህዝብ ተኝቷል። ህዝብ ንጹህ ሰው አንጥተሽ ሶሻል ሚዲያ ላይ ብትተቹ ማለት ነው። ገባሽ? ልዕልት እየሰማሽኝ ነው? እየሰማሁ ነው። ቆንጆ ነው። ንጹህ ሰው ሶሻል ሚዲያ ላይ አንጥተሽ ብትሰድቢው ብታስከፊው ይደግፍሻል ሰው። ግን መጥፎ ሰው ሌባ፣ መጥፎ ሰው ሌባ፣ አጨበርባሪ አንጥተሽ ሶሻል ሚዲያ ላይ ደግሞ ስትናገሪው ህዝብ ከነሱ ጎን ነው የሚሆነው ብዙ ጊዜ እና እኔ የታዘብኩት ያው ህዝቡ ላይ ነው፣ ህዝቡ ላይ ነው። እና ከስር ያለው ህዝብ ላይ ካልሰራን በስተቀር በጣም ብዙ እኮ የሚያለቅሱ ሰዎች አሉ። ገባሽ? ብዙ የሚያለቅሱ ሰዎች አሉ። በእንዲህ አይነት ሰዎች እንዲህ አይነት ሰዎች ወይዘ እጃቸው ረዥም ነው። እጃቸው ረዥም የሆነው ደግሞ ምንድን ነው? በመኒ ላውንደሪ በመኒ ላውንደሪ ይጠረጠራሉ። ሰው መኒ ላውንደሪ የሚሰሩ ሰዎች ብዙ ጊዜ አውሮፓም፣ አሜሪካም፣ ካናዳም አፍሪካም እጃቸው የተያያዘ ነው። ከኢትዮጵያ ውስጥም ብዙ ምክንያቱም ከአሜሪካ የብራቸውን በቀላሉ ወደ አሜሪካ ወደ አውሮፓ ማውጣት ይችላሉ። ከኢትዮጵያ ማሸሽ ይችላሉ ሰዎች። ገብቶሻል አይደል? ከእንዲህ አይነት ሰው ጋር ስታዋወሪ ስትገናኝ ከብዙ ባለሀብቶች ጋርም የተገናኘች ነው ሀገር ቤት ውስጥ ገብቶሻል ሰው። ኤኒዌይስ እኔ ለአምስት ለስድስት ዓመት በየርኩ በተነ ቪዲዮ ለከለሻለሁ፣ እኔን ዝቅ ለማለት፣ እኔን ለማጥፋት፣ እኔን ለማዋረድ ገስት ላይ ቁጭ ብዬ ሰባት ስምንት አንበሳ ለሰዎች ይልካል። እኔን ለማሸማቀቅ ማለት ነው። እንዴ እኔ እኔ እኔ እንጂ ኤሌመንተሪ አራተኛ አምስተኛ ክፍል ላይ ነው እንዴ? አይነት ነው እግዚአብሔር። እኔ ቪዲዮ ለከለሻለሁ፣ እኔን ለማሸማቀቅ አንበሳ፣ በጣም በጣም ብዙ አንበሳ ለሰው ልኳል። ገስት ላይ ቁጭ ብለ እንደዚህ ያወራ ይመጣና ለሁሉም ሶስት ሶስት ሁለት ሁለት አንበሳ ይልካል እኔን ለማሸማቀቅ ማለት ነው። ይሄን ማወራልሽ የዛሬ ሶስት አመት አራት አመት ነው እና ይሄ ሰውዬው ባይዘልን እንገርሽ ምንም ቢሆን ምንም ኦልሬዲ የተዋረደ ሰው ስለሆነ በጣም ብዙ የተዋረደ ነው። እሱን ለማወቅ ከዛሬ ከሶስት አመት ከሁለት አመት አንዳንድ እዚህ ጋር አሁን የሱ ደጋፊ የሆኑት ሰዎች የሰደቡት ቪዲዮ አንቺ ጋር አላረ ገብቶሻል አይደል? ላይክ እኔ ኮማ ውስጥ ነኝ ብሎ እኮ ዩ ኖ ኮማ ውስጥ ነኝ ቲክቶክ ላይቭ ላይ ተገብያለሽ። ሃው ካም ላይክ ኮማ ውስጥ ተኝተሽ ኮማ ማለት እኮ ላይክ ዩ ኖ ኮማ ማለት እኮ አፍሽ ውስጥ የሚደቀን እንትና ማውራታችን በመጀመሪያ ገባሽ? አንድ የጤና ባለሙያ እዚህ ውስጥ ካላችሁ ኮማ ምን እንደሆነ ሲለ ህዝብ ብታስረዱ ደስ ይለኛልና ላይቭ የገባ ሰው ነው። ሰው ብዙ ብዙ ነገሮች ስላሉ ይሄ ሰውየው የሚጨውለት በጣም ብዙ አሉ። እሱን ሰው ለመምታት ስትፈልጊ ብዙ ኢትዮጵያውያን ሀገር ቤት ውስጥ ትመቻለች። በተለይ በተለይ እርዳታ ሰሪዎችን ማለት ነው። እግዚአብሔር ደህና መንግስት ቢኖር ኢትዮጵያ ውስጥ ደህና መንግስት ማለት ይሄ እንዲያን ነገር የሚያጣራ መንግስት ቢኖር ብሩ እንዴት እነዛ ሰዎቹ ጋር ቤት በኩል ገባ ገባሽ? ከየተኛው ባንክ ወጥቶ ከየተኛው በዌስተር ዩኒየን ነው የገባው? ከየተኛው ኢትዮጵያ ባንክ ወጥቶ ነው ወደ እነዚህ 12 ሚሊዮን 5 ሚሊዮን ልክ ያለው ብሎ አላለን። ከየተኛው ባንክ ወጥቶ ነው ከነ ለነዛ እርዳታ ሰሪዎች የገባው? ገብቶሻል። ይሄን ደግሞ ኦዲት ማድረግ ያለበት ማነው ነው? እኔ አይደለሁም የኢትዮጵያ ፌዴራል መንግስት። ገብቶሻል። ኢቨን ኢትዮጵያ ውስጥ ያለው አሁን ባለፈው ሰምተሻል። እኔን ሊያጣጥሉ ሲፈልጉ እርዳታ ሰሪዎች አንዳንድ እነሱ መጠየቅ አለባቸው። ምክንያቱም ከውጭ ከተላከ ብሩ በየተኛው ዌስተር ዩኒየን ገብቷል ብሩ ገባሽ። እና ወይም ከሳምባዲ ብር አካውንት ወጥቶ ወደነሱ ወደ እነሱ ከገባ መኒ ላውንደሪ ነው ማለት ነው። እሱ እዚህ ዶላር ያከማችላቸዋል ኢትዮጵያ ውስጥ ያሉ ባለሀብቶች ኢትዮጵያ ውስጥ ብሩን ያስገቡለታል ማለት ነው። ሰው ይሄ ነገር ረዥም ነው፣ ረዥም ነገር ነው እና ብዙ ሄጄ ነበረ። ባይዘይ ባንክ ኦዲትስ ለመስደረግም ሄጄ ነበረ። የዛሬ ሁለት ዓመት የአብዛኛው እርዳታ ሰሪ ባንክ ለአንድ ወር ለሁለት ወር ታሽጎ ነበረ፣ ሰምተሽ ከሆነ እና ኤኒዌይስ፣ እኔ ረዥም የሄድኩበት ጉዳይ ነው። ግን ከብዙ ሰው ጋር ያጣላል፣ ከብዙ ሰው ጋር ያቀያይምሻል። ብዙ የእርዳታ ሰሪዎች፣ ደጋፊዎች አንቺን ይጠሉሻል። ለእውነት ስትቆሚ ጠሉኝ አልጠሉኝ አንተ፣ እኔ እኮ በጌታ ኢየሱስ ክርስቶስ የተወደድኩ ነኝ። እኔ እኮ እንኳን ጌታ ኢየሱስ ክርስቶስ ከወለድኩለት ጋር እራሱ አብሬ ማልኖር ነኝ። ማን መጣ ቀረ ነ ያደን ኬር ጌታ የወደደኝ ነኝ። እኔ ጌታ ኢየሱስ የወደደኝ ነኝ። አምላኬ የወደደኝ ነኝ። ሶ መጣቀረ ወደዱኝ ጠሉኝ፣ ሰውን ማክበር፣ ሰውን እኩል መውደድ ዘሩን ሳልመርጥ ሃይማኖቱን ሳልመርጥ ምኑን ሳልመርጥ መውደድ ያለኝ ኃላፊነት ግን ሰው እንዲወደኝ እውነትን መንገድ ላይ ጥዬ የማስመሰል መንገድ ላይ አልሄድም። የእውነት መንገድን ጥዬ ዮናስ ሙሉን እንዲወደኝ እንዳይሰድበኝ ማስመሰል መንገድ ላይ ሄጄ ዝምታ መርጬ ምን አገባኝ ምናምን የምትለው ጉዳይ አይደለም። ይሄ ንጹን ጉዳይ ነው። ይሄ የእውነት እኔ ያው በተጠራሁበት ቦታ ተገኝቼ አስደንብሪ አስወጥቻለሁ። ገባሽ አይተሽዋል። እኔ ላወራ ስል አንተ አልተጠራህም ውጣ ውጣ ውጣ። ከዛ ላወራ ስል ስል ነው ዘጠኝ ደርሷል። በነገርኩ ላይ እኔ ምን አገባኝ ስለ ባሎችሽ እና ለዚህ አንቺ ስራሽ አርገሽዋል። ፈጣበይበት ኢንጆይ አድርጊበት ግን እኔ እግዚአብሔር እኔንም አይመጥነኝም ይሄ ሰውዬው እኔ ላይክ ነው ነውሚስ ጎሚስታ ብቻ ነው። እኔ ጎሚስታ ሰርቻለሁ። ንፋስ የጎሚስታ ንፋስ እራሱ እንደሱ አይነፋም። እኔ ልንገርሽ ልዕልት እግዚአብሔር ምሳ ጋብዞኛል ስል አሜን የሚል ሰው ያ ሁላ ፓስተር ቁጭ ያለበት ሰው ዬው ጋር እንዴት ተከራከር ያለች ላይክ የህንድ ባለሀብት ሳርጌን ጋብዟል ስል ዝም ብሎ የሚሰሙ አሜሪካ ቁጭ ያሉ ሞቲቬሽን ስፒከር ነኝ ሚሉት ፓስተሮች አሜን ያሉ የሚሰሙ ከሆነ የሱ ጥፋት ምኑ ላይ ነው? የነሱ ጥፋት ነው እንጂ ቁጭ ብሎ አሜን ያሉ የሚሰሙት ኮሜንት ላይ እልልል የሚሉት ገባሽ? እግዚአብሔር ሚስቶ ጋር እናቴ 18 ዓመቴ ላይ 30 ሚሊዮን ይኖረኛል ሲል ከስር ቁጭ ብሎ አሜን ሚል ፓስተር ለእኔ ደንቆሮ ነው እንጂ እንኳን ፓስተር ሊሆን ማለት ነው። ገብቱሻል፣ እነዚህ እነዚህ ከስር ያለ ቁጭ ብሎ ኮሜንት ላይ አሜን የጌታ ሰው፣ አንተ እኮ ጀግናነ ዩአር ማይ ኪንግ ኢቨን ኪንግ እና ኩዊን ማክ ኮሜንት ላይ ቁጭ ያሉ ሰዎች ናቸው እንጂ ለእኔ እሱ እኮ አንዴ ምን መንፋት እኮ ዴቭ ሳክስ እኮ የጠፋው እኮ ሳክስ ባላ ተቀያይሮ እኮ ነው ዴቭ ሳክስ

እኔ የሰማሁት ምንድን ነበር? አንደኛው ደግሞ ቀመቼለን ነው ዩቲዩብ ላይ አለ ብሏል። እና እስቲ ቆይ እንስማ እንስማ

እኔ ከኔ ጋር በምንም ተገናኝተን አናውቅም። አይወልክ ስማኛ ሰው ድሮ ሲሰድበው ኤአይ እያሰራ ሊቃውንት ለምኖኛል፣ ጃም ይባለው ለምኖኛል። የማይለምነው ሰው የለም እና ሁሉም ሰው ነው የሚለምነው። አሁን እኔም ስለምኖ ይመጣል፣ በዜል ትራንዛክሽን ይመጣል። ፍራኦል እኮ በዚህ ሁለት ቀን ውስጥ እኮ ሶስት አህጉር ነው ያለው። ሜክሲኮ አለ ስፔንም ያለ ሆቴል ውስጥ አለ፣ ሲንጋፖርም አለ። ምን ተስኖት እኮ ነው ፊራውል ፊራውል ገና ብዙ ነገር ያመጣ። እኔ ደምነኝ አይደል? እኔ ከፈለኩ አሜሪካ እመጣለሁ፣ ነገ ተነስቶ እንኳን ትራንዛክሽን ኤፌክት ነው እንጠብቀዋለን። ያምጣ፣ የሚያመጣውን ትራንዛክሽኑን ልመናችንን ያምጣ። ለምነናሃል ስቲል ሌባነክ፣ ውሸታም ማዝነው አንድ አበባ ፍራኦል ሰጥቶኝ አያውቅም ሁሌ። እኔ ግን መነጽር አደርግለት ነበር ድሮ ጓደኛ እያለ አንድ አበባ ሰጥቶኝ ማያውቅ እኔ ሳንቲም ስለምነው አንድ ቻሌንጅ ልስጥሽ እ ለምን በሚቀጥለው ሳምንት እኔ እስቲ ላሳይ ጉዞ እንዴት እንደሆነ ላሳየውና ምሳ እንብላ ትበያለሽ ምሳ የትኛው ጋር የት በቃ ያለሽበት እመጣለሁ እኔ ሰውን አላገኝም ታቃለች ደግሞ ፎቶ አንስተኝ እንደ ማነው ስሟ እንደ እንትና ልትረግጠኝ ምን ትመስላለች ስሚያ አንቺንም አላረግም ነኝ። ሌሊቲ እንዴት ነሽ ቆንጆ አለሁልሽ። ደህና ነሽ? አለን አለን። ታሰላም ብያለው። ሌሊቲ just I have a question፣ አንድ ጥያቄ ብቻ። እሺ ፊራ፣ ከዛ ከአትላንታው ሌባ ጋ ግን ኮንታክት አላችሁ አይደል? አለ እኔ ይሄን ብቻ ነበር ማወቅ የፈለኩ አለ። ብቻ ሳይሆን እሱም ነግሮኛል። የአትላንታ ሰው እርቃን ፎቶ ይዞ ምናምን ብሎ ፊራው ራሱ ነግሮኛል ሶሬቲ፣ ደግሞ የአትላንታ ስካመር አንድ ቀን አግኝቻት ገስት ውስጥ ሲያወሩ ሌባ ነው ብዬ ኡኡ ስል እንደ ይሄ እኮ የፍራኦል ጓደኛ ነው፣ ለምንድን ነው ሌባ ነው የምትይው ብላኛለች። ሶሬቲንግ ትመሰክራለች። ከዛም በተጨማሪ አንድ ቀን ስለ አትላንታ ስካመር ሰውራ ደውሎልኝ ከቴምር ጋር ነው የሚሰራው ብሎ እኔና ቴምር ሊያጣላ ያጣላ ፍራኦል እንትን ብሏል። የአትላንታ ስካመር ደግሞ ብዙ ፋይል በትኖበታል። የፍራኦልም ቢዝነስ ዲላቸው ፌል ሲያደርግ ለዩ ዳብ ስጡልኝ ለእንቁርቲ ስጡልኝ ምናምን እያለ ብዙ ፋይል በትኗል። እኔ ግን ምንም ፋይል የለም እጄ ኦኬ። ስለዚህ ለእልቲ ቴምር ላይ የላከባት የአትላንታው ነው ማለት ነው። አው የዛችን ልጅ አፓርትመንት ከፍላለው ለቴምር ብዬ ምናምን ብሎ ያውን የላከባት አይ ሴት ዳት የት ላገኝሽ? አይ ሴት ዳት እኔ ልዕልቲ ስትናገር ልዕልቲ ሁለት ዓመት ሞልታል፣ ስትናገር ሰዋልሶስት ዓመት ክሽነታል። እንትናስ ቴምር ስትናገር ግን ሀቢባ ቤት ልዕልቲ የት እንደሄደች እያልኩኝ ነበረ። እንይዛን ቀን የነወይ እሷ እንዲህ ልኮብኝ አስገባው ብሎ ምናምን ምናምን ብላ ስትል፣ አሴ ቀጥታ ፊራውን የአትላንታውን ልኮባት ነው ማለት ነው፣ ያ እሱን የላከባት ከዛም በኋላ ቢዝነስ ዲላቸው ፌል ሲያደርግ ከባድ ፋይል የፊራውልን ቤተሰብ ከባድ ፋይል ለቀቀበት፣ ለቴምር ሰጣት። በየገሱ እየገባ ለይሁዳ ፋይል አለኝ በስጡልኝ እያለ ሲል ነበረ። ለሶሬት ይሰጥቷታል ፋይሉን። ከዛም በኋላ እኔ ጋር ምንም ፋይል የለም፣ ደስ ይል እኔ ጋር ምንም ነገር የለም። ለዚህ መልካም ሰው ነላት ወሽ ተስተሽ ማለስ ስለዚህ አንድ ላይ ነው የሚሰሩት። ማለት ናቸው ሴም ሲስተም እኮ ነው ያላቸው አይደለ? ተደብቆ ነው ይሄ በፊት ለፊት ነው ግን እስካሙ ደሴም ነው ላግጀሪ ነገር ያሳዩሻል። ከዛ ልርዳሽ ብሎ ነው የሚረዱት። እስካሁን የአትላንታው እየበላ እንደሆነ ታውቂያለሽ። ለልጭጨርሷል ህዝቡን ጨርሷል፣ ተደብቆ ሀብታም ነኝ፣ ምናምን ይላል። ኤንጤነኝ ይላል። ድሃን እረዳለሁ ይላል። ከዛም በኋላ እንደ ድሃን መርዳት እንደ ቢዝነስ እንትምት ነው፣ ለቢዝነስ መታወጭ ወጪ ነው። ከዛም በኋላ ሚሊዮነር ሰውዬ መኪና ሊገዛው ከአሜሪካ መኪና ከዚህ ሊገዛው ማለት ነው። ገንዘብ ማኩ ሲያረግ ነበር ዱባይ ውስጥ ክፈለኝ ምናምን እያለን ግን እኔ ጥያቄ ሉላ መሲ ብርጅስቶን ፍራኦል በብዙ የኢትዮጵያውያንን ኒቃ ማሰርቷል ትላለች ክሌም። ታዲያ አንድ ሰው አንድ ሰው ግን ቪዲዮ ሲሰራ የተሻለ አሰራልኝ ብሎም ሲያወራ ሰምተሽ ጥያቄ፣ አንድ ሰው ፕሮቭ አምጭ እስኪ መሲ ብርጅስቶን ግን ስንት እንደዘጋላት ለሱ አላቅም። አንድ ሰው ነው ምልሽ ጀስት ትበል እንጂ ይሄ የኢትዮጵያ 10 ሺህ ብር ሰጥቶ የመቶ 100 ሺህ ብር ቪዲዮ የሚያሰራው ነገር አለ አይደለ? እሱን እንኳን እንኳን አልሆነለትም ዱባይ ላይ ማለት አንድ ሰው መጥቶ ኢቃማ ሰርቶልኛል ያለ ፊራኦን እንደዚህ አድርጎልኛል ያለ የለም የለም የለም። ለማንኛውም ፍራኦል ጊዜ ገዛና ፌክ እንትኖችን ኤቪደንስ ብሎ ይዞ ይመጣል። ፌክ ማስረጃ ብሎ ይዞ ይመጣል። እኔ ምንም አይነት ፌክ ማስረጃ ይዞ ይመጣ እኛ እንትን አለን። ሰው ነርዳልኝ ምናምን ብለን የለመነው ሊኖር ይችላል እንጂ እኔ አምስት ሳንቲም አምስት ሳንቲም አምስት ሳንቲም